ዩቲብ ተከታታዮች እንዴት ናችሁ? አማን ናችሁ ወይ? እግዚአብሔር መስገን ደህና ነኝ። ዛሬ በሌላ ነገር ተመልሻለሁ። አዎ ልጄ እየመጠበጠች ነው፣ አክቹሊ ይዣታለሁ። ዛሬ በስዊድሽ አንድ ሺ ክሮነር በስዊድሽ አንድ ሺ ክራውን ምን መግዛት እንችላለን የሚለው ነገር እና ያለን ማለት ነው። አብራችሁኝ ቆይ፣ ወዳችኋለሁ። ደሞ ሰብስክራይብ ማረጋችሁ እንዳትረሱ። እዩልኝ ቪዲዮዬን እዩልኝ፣ አለበለዚያ ግን እንደዚህ አረግና አላደርጋችሁ በጣም ዝናብ አለው ማለት ነው። ያለሁት ባስ ውስጥ ነው። ይዘንባል ለገልጾ የዝናብ ልብሳችን ይለብሰን ሸከፍ ሸከፍ ሸከፍ እያሉ ነው ማለት ነው። ስደርስ አሳያቸዋለሁ ቦታውን እዩት። በማርያም እንዴት እንደሚያስጠላ ምን አይነት አየር እንደሆነ በኢየሱስ እ። ፈዛዛ ነው። እንደ ልጅ ግን እድለኛ ማና ለ እዚህ ውስጥ ድልቅ ቅብላ ትንታለች ግ ስለ ሞቃት በቃ ይዝ በማሪያም ደርሰናል ደርሰናል ደርሰናል። አሁን ነው ጉድ የሚፈለው ከጋሪ ጋር አይመቸኝም። እነዚህ ጋር እየገፋ እንትን መያዝ ለማንኛውም

እዚህ ጋር ደግሞ ሙዝ አግኝቻለሁ 19 ክራውን ይላል። በ ማለት ነው ማለት ነው የደመራቸው 18 እና ደምሩ። እዚህ ደግሞ የአፕል ዝርያዎች አሉ። እንገዛለን ማለት ነው እኔ የምበላውን ነው የምገዛው። ብዙዬ እንበላው ይሄን ስለሆነ የምገዛው እነዚህ ለ17 ክራውን ማለት ነው። እንገዛለን እየደመራችሁ ጋር ጋር ደህና ደህና ከሌለ እንገዛ። የስዊድን መንደሪን ይሄን ይመስላል ነው 24 ክራውን። ባይዛ ብዙ ማልቀርጽላችሁ ስላልተመቸኝ ነው እሺ። ከጋሪ ጋር እንደገና ያን የገፉ መግዛት ማለት በጣም ይካባል ነውና፣ ለዛ ነው ይቅርታ። በጣም እንደዚህ የሚያህል እንያዝና ነው ይሄንን። ይሄ ደግሞ የስጋ ተራ፣ የዶሮ ተራ ነው ማለት ነው። እና አንዳንድ ነገሮችን አንስተናል። ስጋ ግን ካረው ሱቅ ነው የምንገዛው። ካረው ሱቅ ነው ስጋ መግዛት ጥሩ ትላለህ 따라 ለዚህ ነው ክራውን ልዩነት ነው ያላቸው እዚህ ጋር ሀያ አራት ፍሬው አርባ አራት ክራውን ነው። እዛ ጋር ደግሞ ሀያ ፍሬው ሰላሳ አራት ክራውን ወተት ፌቱ ይይሄ ደግሞ የፍሬሱ እንትን ነው፣ የበረዶ ቤቱ ማለት ነው። ከ29 ጠቅላላ ድምሩን ነግራቸዋለሁ፣ መጨረሻ ላይ። አሁን በስነስርት ራሱ መራመድ አልቻሉ። እዚህ ጋር ደግሞ የዳቦ ተራ ከሀያ ሁለት ስራውን ጀምሮ አለላቸው ስገዙ። ግን ይህ ሁጣ እያያችሁ፣ ልጅ ያላችሁ ሰዎች ዳይፐር ግዙ። በጣም ብዙ ቃኔ ገዛውትና ልጅ ቤት ስለሆነ ኦ ማይ ጋድ በጣም ነው የሚከብደውና፣ ቫግኔ ጋሪ ባይኖር ያይ ልጅ ጋሪ በቃ በቃ ዛሬ አልመጣ አልገባም ነበር ወይ ወይ፣ ኡበር ጠርቼ ገባ ነበር። እና ገዝተን እንግዲህ አሁን ጉዞ ወደ ቤት ይሄድ ነው። ይከብዳል ግን ኢትስ ፋይን ብለናል። ኢትስ ፋይን ስማም፣ ዝናቡ ሲያስጠላ ሲያስቀላ ኢትዮጵያ ያልገዛቸው እቃዎች አሉ። እነሱም ደግሞ ለአጋታ ነው እንገዛለን። ገዛው ግን ሰብስክራይብ ያድርጋችሁ። ይኸው የተገዛበት ደረ እንግዲህ፣ ባስ በጥበቃ ላይ ነው። ልጅ ባተኛ ኖሮ ማለት አንድ ሺህ ክራውን ምን እንደሚገዛ እናያለን ብያት ብያችሁ ነበር። ነው በጣም ነው የሚገርመው። ለማንኛውም ሁለት መቶ አስራ ዘጠኝ ክራውን ቀርቶናል። ብዙ እቃን የገዛሁት ቤት ስገባ አሳያቸዋለሁ። ውልሲ ሰብስክራይብ በጣም በጣም ዝናብ አለ፣ ሲያስጠላ እኝኛ ያለቀን ነው። ዛሬ ከጠዋት ጀምሮ እስከማልኩ መስማል ነገሩ የነቃውት ራሱ አስር ሰዓት ተኩል። እንግዲህ ጋይዝ ጫማ በስብሷል፣ እያያችሁት ነው እና ቮይሱን የከፈትኩት መስሎኛል። ሪካርድ ዛርግ ማለት ነው። እና አልከፈትኩትም በስብሼ እያማርኩኝ ነበረ ስቀርጽ የነበረው ማለት ነው ጋይስ፣ እንደምታዩት በዚህ ልጅ አንድ ሺህ ክራውን እነዚህ ልቃዎች ገዝቻለሁ ማለት ነው። በጣም ነው የሚያስቀው ግን አንድ ሺህ ክራውን አክቹዋሊ ይሄ ከጆስ ስምንት አስራ ዘጠኝ አካባቢ ነው። ወተት፣ ዳቦ፣ ፍር ፍራስፍሬ፣ እንቁላል፣ ዱቄት ምናምን የገዛውት እንግዲህ የዛሬው ቪዲዮ ይህን ይመስላል። እንግዲህ ጋይስ የዛሬው ቪዲዮ ይሄን ይመስላል። እየወጣችሁ ግዙ፣ ሸምቱ። ያው ብር መለይሎ ብር መለይሎ ይባላል። እግዚአብሔር ይመስገን በቂ ነው ይናላል እጂ እንደምታዩት እንግዲህ ይሄን ገዝቻለሁ። ልጅ እዛ ጋር ተኝታለሽ ጋሪው ላይ እንዳልቀሰቀሳት ብዬ እንትናን አልኳት አላነሳኋትም ከጋሪው ላይ ነው። ደረሰኙን አሳይቻችኋል ነው እና እንደዚህ መግዛት ይቻላል። ያው ሴቶች ደግሞ ማቋቃት ችሎታችን በጣም አሪፍ ነው ትላላችሁ። እንግዲህ ይህን የመሳይ ዛሬው ቪዲዮ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። እወዳችኋለሁ።